አርቲስት አንዷለም ጎሳ ከእጮኛው ሞት ጋራ በተያያዘ ለጥያቄ በፖሊስ መጠረቱ ተነገረ። በኦሮምኛ ሙዚቃ የሚታወቀው አርቲስት አንዷለም ጎሳ ከእጮኛው ቀነኒ አዱኛ ሞት ጋራ በተያያዘ በፖሊስ ጥያቄ እንደተደረገለትም ተሰምቷል። በማህበራዊ ሚዲያ በርካቶች ተከታዮች ያሏት ቀነኒ አዱኛ ማክሰኞ ጠዋት መሞቷን ተከትሎ በርካቶች ሀዘናቸውን ከመግለጻቸው ባሻገር የሞቷ ምክንያት እንዲጠራ እየጠየቁም ይገኛሉ። ፖሊስ በጉዳዩ ላይ እስካሁን አስተያየት አልሰጠም። ቢቢሲ የቀነኒን ሞት ምክንያት ለማጣራት ከፖሊስ መረጃ ለማግኘት ያደረገው ጥራት አልተሳካም። የአርቲስት አንዷለም ማኔጀር ሌሊሳ እንድሪስ የአስክሬን ምርመራው በሚኒሊክ ሆስፒታል እንደሚደረግና የሟች የቀብር ስነ ስርዓትም ሮብ እንደሚከናወን ለቢቢሲ አፋን ኦሮሞ ተናግሯል። ቀነኒ ከሚኖርበት ህንፃ መውደቋን እና ንጋት 11 ሰዓት አካባቢ መሞቷን ሌሊሳ ተናግሮ አንዷ ዓለምና ቤተሰቦቹ ወድቃ እንዳገኟትም አስታውቋል። ሌሊሳ ንጋት 11 ሰዓት ስልክ ተደውሎ ቀነኔ ጉዳት ደርሶባት ሆስፒታል እንደገባች እንደተነገረው ገልጾ እስካሁን ባለው መረጃ መሰረት ከአምስተኛ ፎቅ ወድቃ ነው የሞተችው። ሁኔታውን ለማጣራት ምርመራ ተጀምሯል ብለዋል። ማናጀሩ አክሎ መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይ ተብሎ የሚታወቀው አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከአንድ አመት በላይ መኖራቸውንም ተናግረዋል። አንዱ አለም ነው ሆስፒታል የወሰዳት። ፖሊስ መጥቶ ለምርመራ ነው ይዞት ሄደው። ከዚህ ውጪ በማህበራዊ ሚዲያ የሚሰራጨው ወሬ አሉባልታ ናቸው። አንዱ አለም ወደ ፖሊስ ጣቢያ የወሰዷት ቃሏን ለመቀበል ነው ሲል አብራርቷል። ማናጀሩ በማኅበራዊ ሚዲያ የሚሰራጨው የተለያዩ መረጃዎች የተሳሳተ ናቸው በማለት ወቅሰው፣ ጉዳዩ እስኪጣራ ድረስ ሰዎች በትዕግስት እንዲጠባበቁም ጠይቀዋል። ጥንዶቹ በቅርብ ትዳር የመመስረት እቅድ እንደነበራቸው ማናጀሩ ለቢቢሲ ተናግሯል። ቢቢሲ ከቀነኒ ቤተሰቦች እንዲሁም ከአንዱ ዓለም ቤተሰቦችእና ከፖሊስ ተጨማሪ መረጃ ለማግኘት ጥረት እያደረገ ነው። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ በሞዴሊንግ በማስታወቂያ ሥራዎችና በማኅበራዊ ሚዲያ ዝና አትርፋለች። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎች እየተነሳችም እንደነበረ ቢቢሲ ከቅርቡ ሰዎች ለመረዳት ችሏል። ቢቢሲ ለዚህ ዘገባ የአንዷለም ማናጀርን እስካናገረበት ማክሰኞ ምሽት ድረስ ድምፃዩ ለጥያቄ በፖሊስ ጣቢያ መሆኑን ከቅርቡ ሰዎች ተገልጿል። ፖሊስ ስለ ክስተቱ እያካሄደ ያለው ምርመራ እስኪጠናቀቅ ድረስ ምንም አይነት መረጃ ለመስጠት እንደማይችልም ገልጿል። እንዲህ ያሉ ክስተቶች ሲያጋጥሙ ፖሊስ በስፍራው ከነበሩ ሰዎች ቃል ለመቀበል እንዲሁም በአካባቢው ከሚገኙ ነገሮች መረጃዎችን በመሰብሰብ ምርመራ እንደሚጀምር የገለጹት አንድ የፖሊስ አባል ለፖሊስ ቃል መስጠት በወንጀል መጠርጠር ማለት አይደለም ብለዋል።